ሰላም ጠና ስደለ ውድ አድማጭ ተመልካቾቻችን ከኦሮሚያ 11 ሰሞነኛ አማርኛ መረጃዎችን አሰናድተን ይዘን ቀርበናል። መረጃዎቹን እያደረስኩ ነው ያያንቱ አብዲ አብሬያችሁ ቆያለሁ። በምዕራብ ሀረርጌ ዞን አንጫር ወረዳ በመንግስት ቁጥጥር ስር የነበሩ ስምንት ወጣቶች መገደላቸውን ነዋሪዎች ገለጹ። ወጣቶቹ ከመኖሪያ ቤታቸው በመንግስት ታጣቂዎች ታስረው መወሰዳቸውን የአካባቢው ምንጮች ምስክርነት ሰጥተዋል። ወጣቶቹ ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላቸው በሚል በመንግስት ታጣቂዎች በአሰቃቂ ሁኔታ መገደላቸውን ነዋሪዎች ተናግረዋል። የከፍተኛ ትምህርት ተቋማት ተማሪዎች የትምህርት ሚኒስትሩ ያወጣውን አዲስ ፖሊሲ በመቃወም የተቃውሞ ሰልፍ በማድረግ ላይ ይገኛሉ። ሰልፉ በአብዛኛው የአገሪቱ ከፍተኛ ትምህርት ቤቶች ዛሬም ለሁለተኛ ቀን ቀጥሏል። እኛ በተለያዩ ካምፓሶች የምንገኝ ተማሪዎች ሶስተኛ ዓመታቸውን እንዲጨርሱ ለማስተማር የሚላኩ ተማሪዎችን እንቅስቃሴ እንቃወማለን ብለዋል። ተማሪዎቹ ማንኛውም ተማሪ ከ2019 ጀምሮ ሶስተኛውን ዓመት አጠናቆ ለአንድ ዓመት በመምህርነት ማስተማር አለበት የሚለው መመሪያ እንዲቀለበስ በሰላማዊ መንገድ ጠይቀዋል።

በአዲሱ መመሪያ መሰረት በማንኛውም የከፍተኛ ትምህርት የመጀመሪያ ዲግሪ ለማግኘት ቢያንስ አምስት አመታትን ይወስዳል ተብሏል። ህግን ለማጥናት ስድስት አመታት እንዲሁም የሜዲሲን ትምህርት ለማጠናቀቅ ስምንት ወይም ዘጠኝ አመታትን እንደሚወስድ ተነግሯል። ሰልፈኞቹ ሚኒስትሩ የትምህርት ፖሊሲ አስመስሎ ሌላ ተልእኮ እየተወጣ ነው ሲሉ ተደምጠዋል። እስካሁንም በአርቲ ዩኒቨርሲቲ፣ በመደወላቡ፣ በቡሌ ሆራ፣ በአምቦ፣ በሰላሌ ዋቻሞ፣ በአሶሳ፣ ጅማ፣ ሀረማያ እና ሌሎችም በሀገሪቱ በሚገኙ በርካታ የትምህርት ተቋማት ሰልፉ ለሁለተኛ ቀን ቀጥሏል። ሶስት ሰዎች በማርበርግ ቫይረስ መሞታቸውን የጤና ሚኒስቴር አስታወቀም። የጤና ሚኒስቴር በደቡብ ኢትዮጵያ ክልል ጂንካ ከተማ የማርበርግ ቫይረስ በሽታ ምልክት ታይቶባቸው ሕይወታቸው ካለፈ ስድስት ሰዎች መካከል ሶስቱ ሰዎች የሞቱት በቫይረሱ መሆኑን አስታወቀም። በአሁኑ ሰዓት በቫይረሱ የተያዙ ሰዎች አለመኖራቸውን ሚኒስቴሩ ገልጿል። የጤና ሚኒስቴር ዶክተር መቅደስ ዳባ በሰጡት ጋዜጣዊ መግለጫ እስካሁን 17 የተጠረጠሩ ሰዎች ምርመራ ተደርጎላቸው ከነዚህ መካከል ሶስቱ ሕይወታቸው በቫይረሱ ያለፈ መሆኑን መረጋገጡ ማለቱን ገልጿል። ሌሎች ንክክ የነበራቸው 129 ሰዎች ራሳቸውን ለይተው ክትትል እየተደረገላቸው ይገኛል ሲሉ ገልጸውም። በአሁኑ ወቅት በሕክምና መስጫ ተቋማት ውስጥ በቫይረሱ የተያዙ ሰዎች የሉም ሲሉ ተደምጠዋል። እንጀራ በሸቀጣ ሸቀጦች ሱቅ ውስጥ መሸጥ መከልከሉን ባለስልጣኑ አስታወቀ። የፊንፊኔ ምግብና መድኃኒት ባለስልጣን የተለያዩ ሸቀጣ ሸቀጦች በሚሸጡበት ሱቅ ውስጥ እንጀራና ዳቦ መሸጥን የሚከለክል አዲስ ውሳኔ ማሳለፉን አስታወቀ። የባለስልጣኑ ምክትል ስራ አስኪያጅ አቶ እንጋ እርቀታ የተለያዩ መርዛማ ነገሮች፣ ሳሙናና ለጤና ጠንቅ የሆኑ ሸቀጦች በሚሸጡባቸው ሱቆች በቀጥታ ለምግብነት የሚውሉትን እንጀራና ዳቦን መሸጥ ልክ ባለመሆኑ ለመከልከል መገደዳቸውን ተናግረዋል እንጀራና ዳቦ መሸጥ ያለባቸውን በምግብ ቤቶች፣ በዳቦ ቤቶች እና በባልትና ወይም ለዚሁ መሸጫነት በተፈቀዱ ቦታዎች ብቻ መሆኑን ተናግሯል። ህብረተሰቡ ለጤናው ጠንቅ መሆኑን ተገንዝቦ ተባባሪ እንዲሆንና ጥቆማም እንዲሰጥ የጠየቁት ምክትል ስራ አስኪያጁም ያልተፈቀደላቸው ነጋዴዎችም ሲሸጡ ከተገኙ አስፈላጊው የእርምት እርምጃ እንደሚወሰድባቸው ማስገንዘባቸውን ዘገባው አመላክቷል። በአማራ ክልል የኦፓል ማዕድን ዋሻ የተደረመሰባቸው ማዕድን አውጭዎች አጽም ተገኝቶ ስርዓተ ቀብራቸው መፈጸሙ ተገለጸም። በአማራ ክልል ደቡብ ወሎ ዞን ደለንታ ወረዳ ባሳለፍነው ዓመት ኦፓል በማውጣት ላይ ሳሉም ዋሻ ተደርምሶባቸው ህይወታቸው ያለፈ ስምንት ወጣቶች አጽም ተገኝቶ ስርዓተ ቀብራቸው መፈጸሙ ተገልጿል። በደለንታ ወረዳ በተለምዶ ቆቁሃ እየተባለ በሚጠራው አካባቢ ባሳለፍነው ዓመት ሌሊት የኦፓል ማዕድን በቁፋሮ ለማውጣት ሲሞክሩ የነበሩ በርካታ ወጣቶች የቆፈ ሩጥ አለት ተልዶ ህይወታቸውን ማትረፍና አጽማቸውን ማውጣት ሳይቻል ቀርቷል። የቦታው መልክዓ ምድሩ ምቹ አለመሆን አጽማቸውን ለማውጣት አስቸጋሪ ማድረጉን የወረዳው አስተዳዳሪ በወቅቱ አስታውቆ ነበር። የደቡብ ወሎ ዞን ኮሚኒኬሽን ባሳለፍነው ሳምንት በወጣው መግለጫ የወጣቶቹን ህይወት ለመታደግ መንግስት የተለያዩ ጥረቶችን ቢያደርግም ወጣቶቹን ከተዳፈኑበት ማውጣት ሳይችል ቀርቶ ነበር ሲል ገልጿል። ይሁን እንጂ ባሳለፍነው ሳምንት ዳር አራት ሁለት ሺህ አስራ ስምንት በአካባቢው ኦፓል በማውጣት ላይ የነበሩ ወጣቶች አጽማቸው መገኘታቸውን ኮሚኒኬሽኑ አስታውቋል። ይህንን ተከትሎ የወረዳው አስተዳዳሪና ሌሎች ኃላፊዎች በተገኙበት ዳር አራት ከማለዳው አስራ ሁለት ሰዓት ጀምሮ የአጽም ማውጣት ስራው ተጀምሮ የስምንት ወጣቶች አጽም ወጥቶ ወዳጅ ዘመዶቻቸው በተገኙበት ስርዓተ ቀብራቸው ተፈጽሟል ብሏል። ኢትዮጵያ፣ ኬንያና ሶማሊያ ከባድ የድርቅ ሁኔታ ሊያጋጥማቸው እንደሚችል የኢጋድ የአየር ንብረት ትንበያ ማዕከል አስጠነቀቀም። እስከ አውሮፓውያኑ አዲስ ዓመት ጥር 2016 ድረስ በቀጠናው ያለው የዝናብ መጠን ከመደበኛው ያነሰ ሆኖ የሚቀጥል መሆኑን ተከትሎ በሚሊዮኖች የሚቆጠሩ ሰዎችን ሕይወት አደጋ ላይ ሊጥል የሚችል ከባድ ድርቅ ሁኔታ ሊከሰት ይችላል ብሏል። ዝርዝሩ እንደሚከተለው ይቀርባል። ኢትዮጵያ ኬንያና ሶማሊያ ከባድ የድርቅ ሁኔታ ሊያጋጥማቸው እንደሚችል የኢጋድ የአየር ንብረት ትንበያ ማዕከል አስጠነቀቀ። እስከ አውሮፓውያኑ አዲስ ዓመት ጥር 2016 ድረስ በቀጠናው ያለው የዝናብ መጠን ከመደበኛው ያነሰ ሆኖ የሚቀጥል መሆኑን ተከትሎ በአፍሪካ ቀንድ በደቡብ ምስራቃዊ ኢትዮጵያ፣ በምስራቃዊ ኬንያና ደቡብ ሶማሊያ በሚሊዮን የሚቆጠሩ ሰዎችን ህይወት አደጋ ላይ ሊጥል የሚችል ከባድ የድርቅ ሁኔታ ሊከሰት እንደሚችል የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ የአየር ንብረት ትንበያ ትግበራ ማዕከል አስጠነቀቀ።

ከመደበኛ መለኪያዎች አኳያ ሲታይ ከነሐሴ እስከ ጥቅምት 205 የተመዘገበው የዝናብ መጠን በአብዛኛው የምስራቁ የቀጠናው ክፍል በከፍተኛ ደረጃ መቀነሱን ያመላከተው የኢጋድ የአየር ንብረት ትንበያ ትግብራ ማዕከል በዚህም ከአጭሩ ዝናባማ ወቅት መባቻ ጀምሮ ከተለመደው ሁኔታ በተለየ ደረቅ የአየር ሁኔታ እየተስተዋለ መሆኑን ገልጿል። በዚህም የተነሳ በቀጠናው የአፈርና ዛፎች እርጥበት መጠን በከፍተኛ ደረጃ እየቀነሰ የሚገኝ መሆኑን ትንበያው አመላክቷል። ይህም ከብቶች የሚጠጡትን ውሃና የግጦሽ ር እንዲያጡ የእርሻ እህል ማምረት ስራም በከፍተኛ ችግር ውስጥ እንዲገባ በዚህም የተነሳ ድርቁ በሚከሰትበት አካባቢ ነዋሪው ከፍተኛ የምግብና የጤና ቀውስ ውስጥ እንዲገባ ሊያደርግ ይችላል ሲል አስጠንቅቋል። በመሆኑም ሌላ አስከፊና የተራዘመ ድርቅ ከመከሰቱና ቀጠናውን ለበለጠ ቀውስ ከማጋለጡ በፊት መንግስት፣ እቅድ አውጪዎችና በሰብአዊ እርዳታ ላይ የተሰማሩ ተቋማት ችግሩን ለመከላከል የሚያደርጓቸውን የቅድመ መከላከል ስራዎችና የሚወስዷቸውን የመፍትሄ እርምጃዎች እንዲያጠናክሩ ማዕከሉ

ችግሩ በአካባቢው በታሪክ በተደጋጋሚ ለድርቅ በሚጋለጠውና ላሊና እየተባለ በሚጠራው እንዲሁም አሉታዊ የንግድ ውቅያኖስ ተቃራኒ ጫፎች በጥምረት በሚፈጥሩት የአየር ንብረት ለውጥ ውስጥ መሆኑን የአየር ንብረት ትንበያ ማዕከሉ አመላክቷል። በደቡብ ምስራቃዊ ኢትዮጵያ፣ በምስራቃዊ ኬንያ እና ደቡብ ሶማሊያ በሚሊዮኖች የሚቆጠሩ ሰዎችን ህይወት አደጋ ላይ ሊጥል የሚችል ከባድ የድርቅ ሁኔታ ሊከሰት ይችላል በሚል በሰጠው በዚህ ትንበያ ላይ በአውሮፓኑ ታሳስ 13 2025 ወይም ከዛ በፊት ሊኖሩ የሚችሉ ለውጦች በማካተት በጉዳዩ ላይ ተጨማሪ ትንበያ እንደሚሰጥ አመላክቷል። በመጨረሻም በደቡብ አፍሪካ ቢያንስ አምስት ኢትዮጵያውያን ባሳለፍነው ሳምንት በታጣቂዎች መገደላቸው ተሰማም። በሀገሪቱ መጤጠሎች ኢትዮጵያውያንን ጨምሮ ጥቁር አፍሪካውያንን ሲገሉና ሲዘርፉ መቆየታቸውን በሰፊው ሲዘገብ ቆይቷል። ዝርዝሩ እንደሚከተለው ይቀርባል። በደቡብ አፍሪካ ቢያንስ አምስት ኢትዮጵያውያን በአንድ ሳምንት ጊዜ ውስጥ መገደላቸው ተሰምቷል። ሌሎች ግድያዎችም ደርሰው ሊሆን እንደሚችል ተነግሯል። በደቡብ አፍሪካ ውስጥ ኢትዮጵያውያን በታጣቂዎች ሲገደሉ የባለፈው ሳምንት የመጀመሪያው አይደለም። በሀገሪቱ መጤጠሎች ኢትዮጵያውያንን ጨምሮ ጥቁር አፍሪካውያንን ሲገሉና ሲዘርፉ ብዙ ዓመታት ተቆጥረዋል። ከዚሁ ጋር ወንጀለኞችም አድብተው ኢትዮጵያውያንን እንደሚገሉ ይሰማል። የተባበሩት የኢትዮጵያን ማህበረሰብ ማህበርና አንድ የማህበሩ አንቂ ለዶቼቬል እንደተናገሩት ባሳለፍነው ሳምንት በጆሃንስበርግና በአካባቢው እንዲሁም በደርባን ከተማ ነፍሰ ገዳዮች ኢትዮጵያውያኑን ቤት ወይም የንግድ ድርጅት ሄደው እንዲሁም በጠራራ ፀሐይ በመንገድ ላይ ነው የገደሏቸው ብለዋል። አቶ ዮሐንስ ሀቢብ መቀመጫውን በደቡብ አፍሪካ የንግድ ከተማ ጆሃንስበርግ ያደረገው በደቡብ አፍሪካ የተባበሩት ኢትዮጵያውያን ማህበረሰብ ማህበር ፕሬዚዳንት ናቸው ተብሏል። ባሳለፍነው ሳምንት ከተገደሉት ኢትዮጵያውያን መካከል በጆሃንስበርግ ከተማ በመኪና ይጓዙ የነበሩ አንድ ኢትዮጵያዊ እንደሚገኙበት አቶ ዮሐንስ ለዶቼ ዌሌ ተናግረዋል። ሌሎች ሁለት ኢትዮጵያውያንን በተመሳሳይ በወንጀለኞች በደርባን ከተማ መገደላቸው ተነግሯል። አቶ ዮሐንስ እንደተናገሩት ከመካከላቸው አንዱ በጣም አሰቃቂ በሚባል መንገድ መገደሉን ገልጸዋል። ዶቼ ዌለ ያነጋገራቸው በደርባን ደቡብ አፍሪካ የፍትህ ቢሮ ሰራተኛና ማህበረሰብ አንቂ አቶ ኮስሞስ ገብረ በበኩላቸው በሌላኛዋ በደቡብ አፍሪካ ከተማ በደርባን በዚሁ ባሳለፍነው ሳምንት የተገደሉት ኢትዮጵያውያን ቁጥር ከአምስት በላይ ነው ብለዋል። ከመካከላቸው እርሳቸው በቅርበት የሚያውቁት ሰው እንደሚገኙበትም ተናግረዋል። አለ አክለውም፣ በአሁኑ ጊዜ በደቡብ አፍሪካ በውጭ ዜጎች ላይ የሚፈጸመው ጥቃት በተለይ በጥቁር ደቡብ አፍሪካውያን ላይ ያነጣጠረ ነው ብለዋል። በዚህም ምክንያት በአገሪቱ ስለ ጥቁር አፍሪካውያን የሚነገረው የጥላቻ ትርክት እየተጠናከረ መሄዱ ነው። ይህም የግድያው መጠን በዚሁ ልክ እየጨመረ እንዲሄድ አድርጓል ብለዋል። እንግዲህ ተመልካቾቻችን ለዛሬ ያዝናቸው ሰሞነኛ መረጃዎች እኚህ ነበሩ። መረጃዎቹን በማድረስ ነው ያያቸው አብዱ የነበርኩ በካሜራና ኤዲቲንግ ኢፋ አሚን አብሮ የነበር። ቀሪዎቹ የኦሮሚያ ለቨን ዝግጅቶች ይቀጥላሉ። እኛ በዚሁ ተሰነባበትን። ሰላም